ሰላም ሰላም፣ ውድ የአሚ ዩቲዩብ ተከታታዮች፣ ዛሬ በአዲስ ቪዲዮ ተመልሻለሁ። የደውል ምልክቷን እየነካችሁ ሰብስክራይብ እያረጋችሁ አበረታቱኝ። ዛሬ ስለ አቴቴ ዱርበ ኦሮሞ በባለቅኔው የአለም ሎሬት ፀጋዬ ገብረ መድን ሮበሌ የተጻፈውን አቅርብላችኋለሁ። በስምንት ሺህ ዓመት ዓለም አካባቢ የኩሽ ልጆች ሴታና ኦራ ተጣልተው ታላቁ ሴታ ታናሹን ኦራን ገደለ። እህታቸው አቴቴ የወንድሟን አስከሬን በሌሊት አንስታ አባይ ወንዝ ዳር ቀብራ አምላኳን ሰላም እንዲያወርድ ተማጽና የመታሰቢያ ዋርካ ተከለች። የኩሽ አምላክ ዝናብ አዝንቦ ዋርካውን አሳደገው። በዚህም ሰላም ሰፈነ። ከአርባ ዓመት በኋላ የአቴቴ ልጆች የነበሩት ቦረናና ባሬንቱ እንደገና ተጣሉ ታላቁ ቦረና ታናሹ ወንድሙን ባሬንቱን ገደለው እናታቸው አቴቴም አምድራ አዘነች የልጇንም አስከሬን በሌሊት አስከሬንም በሌሊት ቀብራ ዋቃን ፈጣሪም ዘላቂ እርቅ ሰላም እንዲያወርድላት አምላኳን ተማጸነች ዋቃም ልመነዋን ሰማ ኦዳን እንድትተክልም አዘዛት ልጆቿም የሚዳኙበት አዲስ ስርዓት ነገራት። ያንንም የሰላም ትንሣኤ ህይወት ገዳ ስርዓት አለው። ጥንታዊና መሰረታዊ እምነቱ ደግሞ ዋቄፈና ተባለ። እሬቻይን ስርዓት የሚከበርበት በዓል ነው። የአፍሪካውያን እናት አቴቴ የአምላኳን ትእዛዝና በረከት ተቀብላ በወንዙ ዳር ለዳር ኦዳ ተከለች። ወዲያው ዝናብ ዘነበ። ኦዳዎቹም አደጉ፣ ዘላቂ እርቅ ሰላምም በልጅ ልጆቿ ህይወት ላይ ወረደ። ያ የቅድስቷ የኦሮሞ እናት አድባር የሰላም የእርቅ ቀን እሬቻ ተብሎ ይከበራል። አቴቴ ዱርበ ኦሮሞ ተጻፈ፣ ሎሬት ጸጋዬ ገብረመድን። አቴቴ ዱርበ ኦሮሞ ለካ እንደ ትዝታ አስታሞ እንደ ዘነጉት የናጡት ከዘመን ጋር አገግሞ ምንም ቢርቅ ምንም ቢሸሽ ህልሜ ከህልምሽ ተዛሞ በዓይንሽና በዓይኔ መሀል የሐሰት ስልጣኔ ቆሞ ባንተያይ ባንወያይ አቴቴ ዱርበ ኦሮሞ እንደ ልጅነት ሰመመን ለካስ ዕድሜም ያም አልከርሞ ተግ ሲል ያንቺ ሽውታ ብዥ ሲል እንደ አድባር ጥሪ እንደ ተርብ ቅርስ ሽታ እንደ ሳት ዳር ተረት ግርሻ እንደ እንቆቅልሽ ትውስታ የጥቅምት እሸት አወደ ነቃ ደግሞ ያንቺ ትዝታ አውድማው ተንደረከከ ሰንበሌት ተንተረከከ ነይ አክርማ እንነቃቀል ከወንዛችን ሾላ ጠለል ነይ ጥሎሽ እንንጠላጠል መስኮቻችን፣ ሰብሎቻችን፣ ግጦሾቻችን አባት አባቱ የአቴቴሽ ላሞች አጎቱ አጋቱ በሮቻችንም አጓሩ ኮርማዎቻችንም ነቁ ጊደሮቻችን ለጥቃት ለይዘት ለክብደት በቁ የሁዳዳ ድርቆች ሰፈር ጥጎታችን ቦረቁ። አቴቴ ዱርበ ኦሮሞ እጄን በትዝታሽ ያዥኝ በልምሽ ጣቶች ሳቢኝ መቼም በውን አልሆንሽም እንዲያው በሰመመንዳሽኝ የኔ እጅ እኮ እርፍ አይጨብጥም፣ የኔ ክንድ ተልምም አይተልምም፣ የኔ ጣት አረም አይነቅልም። በፊደል መፈደል በቀር ጉልጓሉ እኮ አይጎለጉልም። ለስልሻለው፣ ሰልጥኛለው፣ ሰይጥኛ ያለው አልሆንሽም። አቴቴ ዱር በቦረና መቼም ሁሉን ቻይነሽና አጥንቴ ከአጥንትሽ ማዕድን ቢመነጭም ተቀምሞ ከሃና ከሃዱ በፊት ከቃል በፊት አስቀድሞ ዛሬ በዓይንሽ በዓይኔ መሀል አጉል ስልጣኔ ቆሞ ሰይጠንኩኝ አልሆን አልሆንሽ አልኩ አቴቴ ዱርበ ኦሮሞ። አሁን መቻል ባንቺ አምራል ያንን የትዝታ ሰቀቅን ያንን የልጅነት ሰመመን ምንም በውል ባንደርስበት ጭላንጭሉ እየታወሰን ውልሴን እንዳልጠፋቀን ከዓመት ዓመት ተሸጋገረን አዲስ ዘመን ሲሰለፍ ሰንበሌጡ ሲንተረከክ የአዝመራ እሸት ሲተራረፍ የማር እሸት እንቁርጥተይ የማር እሸት እንቁርጥተይ የጥቅምት አበባ እንግጠፍ ነይ ሸጎዬ አብረን እንግዘፍ ጣት ለጣት እንቆላለፍ ባይን ጥቅሻ እንገራረፍ ካውድማችን አፋፍ ላፋፍ በዳሰሳ እንጠላለፍ ተይ ፍቅርን እንዘራረፍ በህልም እንኳን እንተቃቀፍ አቴቴ ዱርበ ቦረና አቴቴ ዱርበ ኦሮሞ የቀን የጊዜ እንቆቅልሽ በህልም መርፌ ተጠቅሞ በየመክሮ ተተልሞ ከትዝታ ጋር አስታሞ እንደዘነጉት የናጡት ከዘመን ጋር አገግሞ ምንም ቢርቅ ምንም ቢሸሽ ህልሜ ከህልምሽ ተዛሞ። ባይንሽ ባይኔ መሃል አጉል ስንጣኔ ቆሙ ባንተያይ ባንወያይ እንደ ጥንቱ እንደ ቀድሞ እንደ ልጅነት ሰመምን እድሜም እኮ ያማል ደሞ አሁን እድሜም ያማል ከርሞ አቴቴ ዱርበ ኦሮሞ አቴቴ ዱርበ ኦሮሞ